የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ያነብልናል። በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በፍትህ መንፈሳዊ አንቀጽ አምስት ቁጥር አንድ መቶ ስድሳ አራት በተደነገገው መሰረት የርክበ ካህናት መደበኛ ስብሰባውን ከግንቦት ስድስት ቀን ሁለት ሺ አስራ ሰባት አመተ ምህረት እስከ ግንቦት አስራ ዘጠኝ ቀን ሁለት ሺ አስራ ሰባት አመተ ምህረት ድረስ አካሂዷል። የመንበረ ሐዋርያት ወራሽ የሆነው ቅዱስ ሲኖዶስ ከቤተ ክርስቲያናችን አንድነትና እድገት ለሀገር ሰላምና መረጋጋት ለሐዋርያዊ ተልእኮ መስፋፋትና ለመንፈሳዊ ልእልና ልዩ ትኩረት በመስጠት አስፈላጊ ውሳኔዎችን አስተላልፏል። በዚሁ መሰረት አንድ ለሰላምና ለአንድነት ቅድሚያ በመስጠት ምትክ የሌለው የሰው ልጅ ሕይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለማቋረጥ መጸለይ፣ ጸሎተ ምህላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፉ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ኮሚቴውም ዘላቂ ሰላምንና አንድነትን ለማስፈን የዜጎችን ሕይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን ባካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ስልጠና ውይይቶችንና የጥናት መድረኮችን እንዲያዘጋጅ፣ አፈጻጸሙንም ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። ሁለት ለሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የትርጓሜ መጻሕፍትና የሴሚናሪ ደቀ መዛሙርት የሚሰጠው የምስክር ወረቀት ድግሪ እንዲሆን በተወሰነው መሰረት በመማር ላይ ያሉትና በቀድሞ ስርዓተ ትምህርት ተምረው በመመረቅ ቤተ ክርስቲያናችንን በማገልገል ላይ የሚገኙት ምሩቃን ተጓዳኝ ትምህርቱን ተምረው ድግሪያቸውን ማግኘት እንዲችሉ የቀረበው ስርዓተ ትምህርት ተግባራዊ እንዲደረግ፣ በኮሌጁ የተጀመረው ሁለገብ ህንፃ በተያዘለት የጊዜ ሰሌዳ መሰረት እንዲጠናቀቅ ቅዱስ ሲኖዶስ ወስኗል። በገዳማት አስተዳደር መምሪያ አስፈጻሚነት የተደረገው የአንድነት ገዳማት ሀገር አቀፍ የምክክር ጉባኤ በየአመቱ እንዲካሄድና የአቋም መግለጫው ላይ የቀረቡት ሀሳቦች በመንፈስ በመንበረ ፓትሪያሪክ ጠቅላይ ጽህፈት ቤት በኩል እየታዩ በቅደም ተከተል እንዲፈጸሙ ቅዱስ ሲኖዶስ ውሳኔ አስተላልፏል። አራት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለሀገራችን እድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷን እየተወጣች ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደርና ክብርት ከንቲባ ወይዘሮ አዳነች አበቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽርሀ ምኒሊክ ህንጻ ምትክ በነባሩ ቦታ ላይ ቢ ፕላስ ጂ ፕላስ ፎር ፕላስ ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስ ምስጋናውን ያቀርባል። በይዞታዎቻችንም ላይ ደረጃውን የጠበቀ ግንባታ ለማካሄድ የገቢ አሰባሳቢ ኮሚቴ ተሰይሞ ገቢ የማሰባሰብ ስራው በህጋዊ መንገድ እንዲከናወን ቅዱስ ሲኖዶስ መመሪያ ሰጥቷል። በመሆኑም በፈረሱት ቤቶች ምትክ የተረከብናቸውን ክፍት ቦታዎች በአጭር ጊዜ ማልማት ግዴታ ስለሆነ በዓለም ዙሪያ ያላችሁ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን እንደ አባቶቻችሁ የታሪክ ባለቤቶች ተሆኑ ዘንድ ልማቱን በገንዘብና በእውቀት እንድታግዙ ቅዱስ ሲኖዶስ ጥሪውን ያቀርባል። አምስት በአዲስ አበባ ሀገረ ስብከት ጽህፈት ቤት የተፈጠረውን የአስተዳደር ችግር አስመልክቶ በብፁዓን አባቶች የሚመራው አጣሪ ልኡክ ባቀረበው ሪፖርት መሰረት ውይይት በማድረግና የስራ ኃላፊዎችን በማንሳት ቅዱስ ሲኖዶስ አስተዳደራዊ ውሳኔዎችን አስተላልፏል። ዝክረ ኒቄያ

ስብሐት ለእግዚአብሔር አሜን። ግንቦት ሀያ ቀን ሁለት ሺ አስራ ሰባት ዓመተ ምህረት አዲስ አበባ